ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አንጀምርም። ጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እሱም በእነዚሁ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችን ሁኑ ቀዳሚውን ከባንክ ቤቶች ቁርኝት በመፍጠር የግለሰቦችን የባንክ አካውንት ማጥናት ገንዘብ የሚጠይቁ አጭበርባሪዎች መበራከታቸው ተገለጸ። በጉራጌ ዞን በርካታ ግለሰቦች የተቋማት ሰራተኞች ነን በሚሉ አጭበርባሪዎች ገንዘብ እየተጠየቁና እየተጭበረበሩ መሆኑም ተነግሯል። ቁጥራቸው ቀላል የማይባል ግለሰቦችና ነጋዴዎች ከዚህ ባንክ ነው የምንደውለው በሚል አሳሳች መረጃ በመስጠት ከአካውንታቸው ገንዘብ እንዲያስተላልፉ ያደርጋሉ። ከዚህ የመንግስት መስሪያ ቤት ነው የምንደውለው በሚል ያልተረጋገጡ መመሪያዎችን በመስጠት ይህን ያህል ክፍሉ የሚሉ አጭበርባሪዎች ተበራክተዋል ተብሏል። በዚህም በአጭር ጊዜ ውስጥ ግንዛቤ የሌላቸው ቁጥራቸው ቀላል የማይባሉ ግለሰቦች ገንዘብ መበላታቸውም ተነግሯል። በተለይም ባለፉት ጥቂት ቀናት በወልቂጤ ከተማ ከየከተማው ገቢዎች ቢሮ ነው የምንደውለው በሚል አሳሳች መረጃ በመስጠት ነጋዴዎች የሚያጭበረብሩም ሌቦች መበራከታቸው ምንጮች አስረድቷል። ይህን ያህል ግብር ተተምኖብሃል ቀድመህ እኛ የምንጠይቅህ ከከፈልክ በዚህን ያህል እኛ እናመቻቻለን በሚል አሳሳች መረጃዎችን እየሰጡ ነው። በዚህ ምክንያት ገንዘብ የተበሉ ነጋዴዎች መኖራቸውንም ምንጮች ተናግሯል። ተመሳሳይ ሰዎች ሳይሆኑ አይቅሩም። በአብዛኛው የአቢሲኒያ ባንክ አካውንት ቁጥር እየሰጡ ገንዘብ እንዲያስገቡ በማድረግ ላይ መሆናቸውም ተገልጿል። ከ15 በላይ ሰዎች መጭበርብራቸውና ለከተማ ገበያዎች ቢሮ እንዳመለከቱም የጄኔን ምንጮች ገልጿል። ከ10 እስከ 20 ሺ ብር ተጠይቀው የከፈሉ ግለሰቦች መኖራቸውና ጉዳያቸው በፖሊስ እንዲያዝ እንዳመለከቱም ምንጮች ጨምረው ገልጿል። በተለይም ከባንክ ቤቶች የግለሰቦች አካውንት በመለየት ገንዘብ ያለውን እያጣሩ የማጭበርበር ወንጀል የሚሰሩ ሌቦች ከፖሊስ ጋር በመሆን እርምጃ እንዲወሰድም ተጠይቋል። የከተማው ብሎም የዞኑ ማህበረሰብ ከእንዲህ አይነት አጭበርባሪዎች ራሳቸውን በመጠበቅ ስልክ በመደወል አሳሳች መልክ ከሚሰጡ አካላት እንዲጠነቀቁም ተነግሯል። በቤተ እምነቶች ላይ የሚደርሱ ዝርፊያዎች እየተባባሱ መሄዳቸውን ተገለጸ። በጉራጌ ዞን በቤተ እምነቶች ላይ የሚፈጸሙ የዝርፊያ ወንጀሎች ተባብሰው መቀጥላቸው ተነግሯል። ብዙኑ በተለያዩ ወረዳዎች በሚገኙ ቤተ እምነቶች ውስጥ ዝርፊያ እየተፈጸመ መሆኑንና ዘራፊዎች ላይ የሚወሰዱ የእርምት እርምጃ በቂ አለማይሆኑም ተገልጿል። በዙኑ በጉመር፣ በእዣ፣ በጌታና በቻሃ ወርዳ በቤተ እምነቶች ላይ በተለያየ ጊዜ ዘረፋዎች እየተፈጸመ መሆኑ ምንጮች ያስረዳሉ። በተለይም በጉመር ወርዳ ዘርፊያው ተደጋጋሚና ዘራፊዎችም አንድ አይነት ናቸው። ወንጀለኞች በፖሊስ ተይዘው ትክክለኛ ፍርድ ሳይሰጣቸው እየተለቀቁ ነው። ከተለቀቁ በኋላ ወዲያውኑ ወደ ዘርፊያ ይገባሉ ተብሏል። አንድ ቤተ እምነት ተደጋጋሚ ጊዜ እየተዘረፈ የጸጥታ አባላት ማለትም የወርዳ ፖሊሶች ወንጀለኞችን ተከታትሎ በፍጥነት በህግ ቁጥጥር ስር በመዋል ለፍርድ የማቅረብ ስራ ይሰራም፣ ተብሏል። አካባቢውን በደንብ የማያውቁ ፖሊሶች ቅጥር መፈጸም የተለመደ ነው። ይህ ደግሞ ወንጀለኞችን ቶሎ የመያዝ ቁርጠኝነት አይታይም። ይልቁንም ከወንጀለኞች ጋር የመተባበር በገንዘብ ወንጀለኞችን የማሸሽና የመለቀቅ ተግባራት ይታያል ተብሏል። ዝርፊያ የሚፈጽሙ ሰዎችም አብዛኞቹ የአካባቢ ነዋሪ አይደሉም። ከቤተ እምነት በተጨማሪ የግለሰቦች ንብረት ሳይቀር ይዘርፋሉ። በተለይም በሰራተኝነት ወደ አካባቢ የሚመጡ ሰዎች ማንነት በመለየት በደንብ ጥንቃቄ እንዲደረግም ተነክሯል። ብዙኑ መኖሪያ ቤቶችን የሚያቃጥሉ ንብረት የሚዘርፉ ሴቶች የሚደፍሩና የሚገሉ ወንጀለኞችን የሚቆጣጠርና ህግ የማስከበር ስራ ላይ ያለውን ክፍተት ታይቶ ዘላቂ መፍትሄ እንዲሰጥ የሚመለከተው አካል አጥብቆ እንዲሰራም ተጠይቋል። ስለ መጪው ምርጫ ሂደትም ሆነ የጊዜ ስሌዳ የተመለከተ ውይይት ከመደረጉ አስቀደሙ የኢትዮጵያ መንግስት በሰባት መሰረታዊ ቅድመ ሁኔታዎች ላይ አፋጣኝና ተጨባጭ እርምጃዎችን እንዲወስድ ዘጠኝ የተቃዋሚ ፖለቲካ ፓርቲዎችና አንድ የፓርቲዎች ስብሰባ ጠየቁ። መንግስትና ገዢው ፓርቲ ቅድመ ሁኔታዎቹን በማሟላት ለሁሉም ወገኖች ነጻና ፍትሃዊ የሆነ የውድድር ምህዳር እንዲፈጥሩ ፓርቲዎቹ ጥሪ አቅርበዋል። ዘጠኙ ፓርቲዎችና የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ የተሰኘው የፓርቲዎች ስብሰባ ጥሪውን ያቀርበው በኢትዮጵያ ነጻና ፍትሃዊ ምርጫ ለማካሄድ የሚያስችሉ ሁኔታዎችን መፍጠር በተመለከተም በጋራ ባወጡት መግለጫ ነው። ፓርቲዎቹ በዚሁ መግለጫቸው ለመጪው ጠቅላላ ምርጫ የኢትዮጵያ ብሔራዊ ምርጫ ቦርድ እያደረገ ያለውን እንቅስቃሴ በቅርበት እየተከታተሉ መሆኑንም ገልጿል። ምርጫ ቦርድ ሂደቱን እያከናወነ ያለው በህግ ከተሰጠው ተግባርና ኃላፊነት አንጻር መሆኑን እንደሚገነዘቡ ፓርቲዎቹ አስታውቋል። ሆኖም ቦርዱ የጀመረው እንቅስቃሴ ለምርጫ አስቻይ ሁኔታዎች መኖራቸው ባልተረጋገጠበት ሁኔታ ጥረቱ ሁሉ ትርጉም አልባ መሆኑን በመግለጽ መናገር እንፈልጋለን ሲሉም ፓርቲዎቹ በመግለጫቸው አስፍሯል። ዘጠኙ ፓርቲዎች በመግለጫቸው የ2018 ዓ.ም ጠቅላላ ምርጫ ባለፈው ጊዜያት ከተካሄዱት ከሄዱት የተለየና አስተማማኝ ሰላም ለመገንባት የሚያስችል እንዲሆን ምቹ ሁኔታ መፍጠር አማራጭ ሳይሆን ቅድመ ሁኔታ መሆኑን አጽንዖ ሰጥቷል። በሐዋሳ ኢንዱስትሪ ፓርክ ሰራተኛ ላይ ደብደባ የፈጸመው የውጭ ሀገር ሰራተኛና የኩባንያው ኃላፊ ከሥራ መሰናበቱ ተሰማ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን እና የኢትዮጵያ ኢንቨስትመንት ኮሚሽን ሐዋሳ ልዩ ኢኮኖሚ ዞን በሚገኘው ቶላ ሶላር ኩባንያ ውስጥ ስለተፈጠረው ግጭት መረጃዎችን አጣርተናል ብሏል። የግጭቱ መንስኤ በስራ ገበታ ላይ በተደጋጋሚ በሰዓቱ አልተገኘህም በሚል የውጭ ዜግነት ያለው ሱፐርቫይዘር እና የኢትዮጵያ ሰራተኛ መካከል የተፈጠረ አምባጓሮ መሆኑን ለመረዳት ተችሏል። አለመግባባቱ መፈታት የነበረበት የሰራተኞችን ሰብዓዊ መብት በጠበቀ መልኩ በህግና በድርጅት ፖሊሲ እንጂ በጸ መሆን እንዳልነበረበት መግባባት ላይ ተደርሷል መሆኑም በዚህ ክስተት ውስጥ ችግሩ እዚህ ደረጃ ላይ ሳይደርስ እንዲፈታ በወቅቱ ኃላፊነታቸው በአግባቡ ያልተወጡ አምስት ኃላፊዎች ላይ ኩባንያው እርምጃ ወስዷል። ተብሏል ፍቃድ ካወጡበት ክልል ውጭ የሚሰራ ነጋዴ በሚሰራበት ቦታ ግብር እንዲከፍል ማሳሰቢያ ተሰጠም። የገንዘብ ሚኒስቴር የንግድ ፍቃድ ካወጣበት ክልል ውጭ የንግድ ስራ የሚያከናውን ነጋዴ ግብሩን መክፈል ያለበት የንግድ ስራውን በሚያከናውንበት ቦታ መሆን እንዳለበት አሳሰበም። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ዋና ምዝገባና ፍቃዳቸው በአንድ ክልል ሆኖም በሌላ ክልል በኮንስትራክሽንና በሌላም ዘርፍ የተሰማሩ ግብር ከፋዮች በሚያገኙት ገቢ ግብሩን መሰብሰብ የሚችለው የትኛው ክልል እንደሆነ ማብራሪያ እንዲሰጥም ለየገንዘብ ሚኒስቴር በደብዳቤ በጠየቀው መሰረት የገንዘብ ሚኒስቴር ማብራሪያ ሰጥቷል። በዚህም በህገመንግስቱ መንግስቱ አንቀጽ 97 ክልሎች በአስተዳደራቸው ስር ከሚገኙ ግብር ከፋዮች ላይ የንግድ ትርፍ ግብርና ሽያጭ ታክስ እንደሚጥሉና እንደ የሚሰበስቡ መደንገጉን የገለጸው ማብሪያው በህግ ድንጋጌው መሰረት ታክስ የመጣልና የመሰብሰብ ስልጣን የተሰጠው የንግድ ስራውን በሚያከናውንበት ክልል እንጂ የንግድ ስራ ፍቃድ ለወጣበት ክልል እንዳልሆነ አስታውቋል። በመሆኑም አንድ ግብር ከፋይ በአንድ ክልል የንግድ ስራ ፍቃድ አውጥቶ በንግድ ምዝገባና ፍቃድ አዋጅ በተደነቀቀው መሰረት በተለያዩ ክልሎች በአጭር ምዝገባ የንግድ ስራ የሚያከናውን ከሆነ በእያንዳንዱ ክልል የሚያከናውነው የንግድ ስራም እንቅስቃሴ የተለየ የሂሳብ መዝገብ በመያዝ የገቢው ባለቤት ለሆነው ክልል ተገቢው ግብር መክፈል እንደሚኖርበትም ሚኒስቴሩ በሰጠው መግለጫ ገልጿል። ኢትዮጵያ የተመድ የአየር ንብረት ለውጥ ሰላሳ ሁለተኛ ጉባኤ ለማዘጋጀት ያቀረበችውን ጥያቄ ተቀባይነት አገኘም። ኢትዮጵያ በየዓመቱ የሚካሄደውና በግዙፍነቱ የሚታወቀው የተባበሩት መንግስታት ድርጅት ተመድ የአየር ንብረት ለውጥ ሰላሳ ሁለተኛው ጉባኤ ለማዘጋጀት ያቀረበችውን ጥያቄ ተቀባይነት ማግኘት ተሰማ። ከሁለት ዓመት በኋላ በአፍሪካ አህጉር የሚካሄደውን የአየር ንብረት ለውጥ ጉባኤ ለማዘጋጀት ፍላጎት እንዳላት አስታውቃ የነበረችው ኢትዮጵያ ብራዚል ቤሌም ከተማ እየተካሄደ በሚገኘው የሰላሳኛው አየር ንብረት ለውጥ ጉባኤ ላይ ማረጋገጫ ማግኘቷን ከስፍራ የወጡ መረጃዎች አመላክቷል። በመስከረም 2018 ዓ ምት በአዲስ አበባ ከተማ በተካሄደው ሁለተኛው የአፍሪካ አየር ንብረት ለውጥ ጉባኤ ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስታቸው እየተገበረ የሚገኘው የአረንጓዴ አሻራ ፕሮግራም ጠቅሰው ኢትዮጵያ ሰላሳ ሁለተኛውን ጉባኤ ለማዘጋጀት ፍላጎት ስላላት ጥያቄ ማቅረቧን ተናግሮ ነበርም። ሁለተኛውን የአፍሪካ አየር ንብረት ለውጥ ጉባኤ ያዘጋጀችውን የኢትዮጵያ ምጪውን የተመድ ሰላሳ ሁለተኛው ጉባኤ ለማዘጋጀት ከተለያዩ የአፍሪካ ሀገሮች ለመወዳደር ሰነዶች ማስገባቷ መነገሩም ይታወሳል። በየአመቱ በርካታ መሪዎች የሚሳተፉበት የተመድ የአየር ንብረት ለውጥ ጉባኤ ኢትዮጵያ እንድታዘጋጅ በብራዚል የተካሄደ በሚገኘው ጉባኤ ተሳታፊ ሀገሮች ስምምነት መደረሱን የሰላሳ ሁለተኛው የአየር ንብረት ለውጥ ጉባኤ ፕሬዚዳንት አንድሬ ኬሪያ መናገራቸውን ሮይተርስ ከቦታው ዘግቧል። የዓለም የገንዘብ ተቋም አይኤምኤፍ ኢትዮጵያና ኬንያ የተወሰኑ የቻይና ብድሮቻቸው ከአሜሪካ ዶላር ወደ ቻይናው ዩዋን የመቀየር እቅዳቸው ሊያስከትል ስለሚችለው የገንዘብ ልውውጥ ስጋት ማስጠንቀቂያ ሰጥቷል። የአፍሪካ ሀገራት የዕዳ ጫናን ለመቀነስ ዩዋንን እንደ አማራጭ የመጠቀም ዝንባሌ ቢታይም አይኤምኤፍ እንዲህ ያሉት የገንዘብ ልውውጦች ሀገራቱ ለአዲስ አይነት የገንዘብ ተለዋዋጭነት ሊያጋልጡ እንደሚችሉ ማሳስቧል። ኬንያ ቀደም ሲል ባደረገችው ተመሳሳይ ልውውጥ ዓመታዊ የብድር ክፍያ ጫናዋን በግምት በ215 ሚሊዮን ዶላር ለመቀነስ ችላ ነበር። ኢትዮጵያ በተመሳሳይ 5.38 ቢሊዮን ዶላር የሚገመት የቻይና ዕዳ መልሶ ማዋቀር አካል ሆና ይህንኑ የዩዋን ልውውጥ ለማድረግ በንግግር ላይ እንደምትገኝ ብሉምበርግ ዘግቧል። አይኤምኤፍ የገንዘብ ልውውጡ የአጭር ጊዜ የገንዘብ ጫና ሊቀነስ ቢችልም የትኛውም ልውውጥ ከመከናወኑ በፊት የገንዘብ ስጋቶች በጥንቃቄ መመዘንና ከረጅም ጊዜ የዳ አያ ስትራቴጂ ጋር መጣጣም እንዳለበት አጽንኦ ሰጥቷል። ግብፅና ሳዑዲ ዓረቢያ ሌሎች አራት ሀገራት በማሳተፍ በቀይ ባህር ላይ የጋራ የባህር ኃይል ልምምድ እያካሄዱ እንደሚገኙ ተገለጸ። ግብፅና ሳውዲ አረቢያ አራት የቀይ ባህር አዋሳኝ ሀገራትን በማሳተፍ የጋራ የባህር ኃይል ወታደራዊ ልምምድ መጀመራቸውን ተገለጸ። በወታደራዊ ልምምዱ ላይ በመሳተፍ ላይ መሆናቸው ከተገለጹ ሀገራት መካከል ሱዳን፣ ጅቡቲ፣ የመን፣ ጆርዳን ይገኙበታል። የግብፅ መንግስት መረጃ አገልግሎት ኤርትራ በወታደራዊ ልምምዱ ላይ ስለ መሳተፏ የገለጸው ነገር የለም። ግብፅ፣ ሳውዲ አረቢያ፣ ጆርዳን፣ ሱዳን፣ የመንና ጅቡቲ እየተሳተፉ ይገኛሉ ብሏል። ቀይ ሞገድ 8 ወይም ሬድ ዌቭ 8 የሚል ስያሜ የተሰጠው ይህ የባህር ኃይል ወታደራዊ ልምምድ ኅዳር 2 ቀን 2018 ዓ.ም መጀመሩን የጠቁመው መረጃው ለተወሰኑ ቀናት እንደሚቀጥልም ተጠቁሟል። ልምምዱ የጋራ የሥራ ዕቅድ ማውጣት፣ መደበኛ ያልሆኑ የባህር ኃይል ስጋቶች ለመመከት የሚያስችሉ ማስመሰያ ልምምዶችን፣ እንዲሁም በተሳታፊ ኃይሎች መካከል የአፈጻጸም ሂደቶችን ለማምጣት ያለመ በክፍል ውስጥ የሚሰጥ ስልጠና የተካተተበት መሆኑም ተገልጿል። በወታደራዊ ልምምድ ዙሪያ የሶማሊያው ሄራን ኦንላይን ባስነበበው ዘገባ ኢትዮጵያ ጨምሮ በቀጠናው የሚገኙ ሀገራት እየተካሄደ ያለውን ወታደራዊ ልምምድ በቅርበት እየተከታተሉት እንደሚገኙ ተጠቁሟል። ኢትዮጵያ አሁንም በወቅታዊ የቀይ ባህር ደህንነት ዝግጅቶች ውስጥ ሳትካተት ወደብ የማግኘት መብቷን ለማረጋጋት የምታደርገውን ቀጣይ ጥረት በመጥቀስ ልምምዶቹ በሚከናወኑበት ጊዜ በጥንቃቄ እየተመለከተች መሆኗን ዘገባው አመላክቷል። የተከበራችሁ ወደ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ወይታችሁ ከጄኔን ጋር ስለሆነን እናመሰግናለን። ከም ጊዜ